ይህ ቤተ ክርስቲያን ለብዙ ጊዜ ታስቦ እንዲገባ ሶስት አራት ጊዜ የሀሳብ እንደፈረሸ ወይም እንደቀረ ታውቃላችሁ። ነገር ግን እግዚአብሔር በፈቀደ ጊዜ በቅዱስ ዑራኤል እርዳታ ሐምሌ ሃያ ሁለት ቀን ታቦተ ሕጉ ወደ መንበሩ ወደ መንበረ ጸባወቱ ገብቶ ዋናው የምረቃ በዓል ደግሞ በዛሬው ዕለት እንዲከናወን ተወስኖ ይህንን እያከናወንነን እግዚአብሔር አምላክ ይህንን ያሳየን ክብር ምስጋና ይግባው። የአንኮበር መድኃኒዓለም ቤተክርስቲያን ምስረታን አስመልክቶ በአጼ ይኩኖ አምላክ ዘመን መንግስት በ1264 ዓ ም ከደብረ ሀዘሎ በመጡ ጉብዛን መናንያን እንደተቆረቆረ በነባሩ የቤተክርስቲያን ታሪክ ውስጥ ታሪክ ቤተመዛግብት ውስጥ መረዳት እንችላለን። የእነዚህን ጉብሳን መሪዎች ሰባት ሲሆኑ ሰባቱም ከፍተኛ የአብነት ትምህርት መምህራን እንደነበሩ ታሪኩ በግልጽ ሰፍሮ ይገኛል። እኛ እንግዲህ ይህን ቤተ ክርስቲያን መስራት ብቻ ሳይሆን እነዚህን ሰባቱን መምህራኖች የሚተኩ ለሀገርና ለወገን የሚጠቅሙ መምህራኖችን ማቋቋም ይጠበቅብናል ማለት ነው። ዝም ብሎ አዳዲስ ነገር እየፈጠሩ የህዝቡን አይምሮ መበታተን ሳይሆን ነባሩ ነገር ከነወረቡ ከነቸብቸቦ፣ ከነከበሮቱ እንዳይጠፋ ሁሉ በዚህ ቦታ ላይ ጥረት ይደረጋል ማለት ነው። ከሰባቱ የትምህርት አይነት አንደኛው የአቋቋም ትምህርት ሲሆን እስከ ግራኝ አህመድ ወረራ ወቅት ድረስ የአብነት ትምህርት ሞቅ ደመቅ ባለ መልኩ ሰባቱም የትምህርት አይነት ሲሰጥ ቆይቶ በ1521 ዓ.ም በኋላ ግን ታቦተ ጉቡ በሽሽት ወደ ጉራጌ ሀገር ሲሄድ መምህራኖቹም አብረው ስለተሰደዱ ከጥቂት ጊዜ በዚያው በጉራጌ ሀገር ቆይታ አድርገው ስለነበረ በሸዋ ተሰዶ ሄደው ከትንሽ እስከ ትልቅ አዛውንት በጣም የተማሩ አርቆ አስተዋይ በመሆናቸው ቦታው ምሁር ተብሎ ተሰይሞ እስካሁን ድረስ በዚሁ ስያሜ ይጠራል። ማለትም ምሁር ኢየሱስ የሚባለው ማለት ነው። መምህራኖቹም ለኑሮና ለአንዳንድ ነገር ቦታው ምቹ ባለመሆኑ የተነሳ መጀመሪያ ወደ ጣና ደሴት፣ በኋላም ወደ ጎንደር ተዛውረው የማስተማር ስራቸውን ከግራኝ ህልፈት በኋላ በዚያው በጎንደር ቀጥረዋል። ታቦቱ ግን ለሁለት መቶ ዓመት ያህል በምሁር አካባቢ ቆይቶ ወደ ቀድሞ ሀገሩ ወደ ሸዋ ወይም አንኮበር በአስቲት በኩል አድርጎ ሲገባ መጠነኛ ዝናብ ጥሎ ስለነበረ የዝናቡ ነጠብጣብ ወይም ካፊያ የነካ ሁሉ ከልዩ ልዩ ሕመም ስለተፈወሰ እስከ አሁን ድረስ ደብረ መድኃኒት በመባል ይታወቃል። የቤተ ክርስቲያኑ ስራ በተመለከተ ቤተ ክርስቲያኑን በስራ በርካታ ነገሥታት ለማነጽ አስበው አልተሳካላቸውም። በኋላ ግን እግዚአብሔር የፈቀደላቸው ለዳግማዊ አጼ ምኒልክ ሃያት ለንጉሥ አለ ሥላሴ ስለሆነ እርሳቸው በድንጋይ ግንብ አሳንጸው በርካታ ዘመናትን አገልግሎት ሲሰጥ ኖሮ ቤተክርስቲያኑ ይፈርሳል፣ በዚያን ጊዜ ሀገሪቱ የተለየ ችግር ያገኛታል የሚል ትንቢት ሲነገር ኖሮ ይኸው ትንቢት በ1927 ዓ.ም ነሐሴ 16 ቀን ተፈጸመ። ግንቡ ግንቡ ተንዶ ቤተክርስቲያኑ ፈረሰ። ይህ በተፈጸመ በዓመቱ ጣሊያን ወደ ሀገራችን። በጣሊያን ሹማምንት ስራው የተከናወነው ቤተክርስቲያን ሰኔ 19 ቀን 19 ሰላሳ በመብረቅ ኃይል ተቃጥሎ እነሆ በትንሹ መቃኞ ውስጥ 87 ዓመት ከ33 ቀናት ቆይታ በኋላ አዲስ ህንፃ ቤተክርስቲያን በጥንታዊ ቤተክርስቲያን አይነትና መጠን እንዲሁም ዲዛይን ተሰርቶ ስለተጠናቀቀ ሐምሌ 22 ቀን 2017 ዓ ም ቅዳሴ ቤቱ ተክብሮ ወደ ቀድሞ ቦታው የገባ ሲሆን የምርቃቱም ቀን በዛሬው ዕለት እንዲከበር ተደርጓል። የቤተክርስቲያኑ የሥራው ክንዋኔ በተመለከተ ስራው ጀምረን እንቅስቃሴና እና ንቅናቄን ብናደርግም አጥጋቢ ውጤት አልተመዘገበም ነበር። ነገር ግን በምእመናን ፈቃድ የሰንሻይን ባለቤት የሆኑት ዶክተር ሳሙኤል ታፈሰና ባለቤታቸው ወይዘሮ ፈትወርቅ ላላ ሰራተኞቻቸውና ማሽኖቻቸውን ለዚህ ስራ ሙሉ ለሙሉ በማሰለፋቸው ቀድሞ ንጉሥ አለስላሴ ሰባት ዓመት ፈጅቶባቸው የነበረውን አሁን የሰንሻይን ባለቤትና የመንገድ ስራ ባለሙያዎች በአንድ ዓመት ግንባታ ተጠናቆ ጣሪያውና ቆመቤሲው በህብረተሰቡ ተሳትፎ ተጠናቆ ይኸው ለምርቃት በቅቷል። እንኳን ደስ አላችሁ፣ እንኳን ደስ አለ። የሸንሻይን ባለቤት የሆኑት ክቡር ዶክተር ሳሙኤልና ወይዘሮ ፈትለወርቅን ከነ ቤተሰቦቻቸው ከነ ሰራተኞቻቸው ሙሉ ጤንነትና ረጅም ዕድሜ እንዲሰጥልን ፈጣሪያችንን ሁል ጊዜ አጥብቃን እንለምናለን። በዚህ ቤተክርስቲያን ስራ ላይም በተለያዩ ስራ መስኮች ተሰልፈው ከልብ በመነጨ መልካም ስነምግባር የረዱንና የአገዙንን ማቴሪያል በማቅረብ ሰዎችን በማስተባበር ገንዘብ በመስጠት በእውቀትና በጉልበት ጭምር በምክር በመሳተፍ ሁለንተናዊ ድጋፍ የሰጡን ሁሉ እግዚአብሔር አምላካችን የአብርሃምን ረድኤት በእጥፍ በድርቡ ይስጥልን። ወደፊቱም ይህ የተለመደ ትብብራቸው እንዳይለየን፣ ልብና ኩላሊትን መርምሮ ሁሉን ማድረግ በሚችል አምላክ ስም መልእክታችን እናስተላልፋለን። የቤተ ክርስቲያኑ ግንባታ ስራ ተጠናቋል ቢባልም ገና ሳይሰራ የቀረ ዙሪያ አጥር አብዛኛው ድንድር ነው። ይሄ ድልድይ ዙሪያ አጥር ካልተሰራለት አፈሩም ልጭ ብሎ እንደገና ወደ አራይ ይገባል። አካባቢው እንዳልነበረናልና የዙሪያ አጥር ያስፈልጋል። ሁለተኛ የዋናው መንገድ እስከ ቤተክርስቲያኑ ድረስ የመንገድ ስራ ተፈቅዶ የመንገድ ስራው ተፈቅዶ ያልተከናወነ አብይ ስራ ተግባር ይገኛል። እነኚህንም ታላላቅ ስራዎች ይሄ በአቅም የደከመ በተለያየ ነገር ብዙ ስራ ያለበት በስራ የተወጣጠረ ህዝብ ይህን ነገር ሊያከናውነው አይችልም። ነገር ግን የሰንሻይን ባለቤት ይህንን የጀመሩት ጉዳይ ስለሆነ ፍጻሜ ላይ ያገሱ ብለን ከልብ እንመኛለን። ለዚህም አንድ ጊዜ የጋ ምእመናን እንጠይቃለን። በጣም ከፍተኛ የሆነ ማህበረ ሰላም አለ። ይሄ ማህበረ ሰላም በዚህ በወረዳ ውስጥም ባሉ ምዕመናን ከዚህ ከወረዳ ውጭ ባሉ ምእመናን እስከ ሺህ ሁለት መቶ ቁጥር ያላቸው ምዕመናን ነው የሚሳተፉበትና ለመስራት የቀድሞ ፈርሶ ስለወደቀ ስፋቱ ሃያ በሃምሳ ሜትር ካሪ ላይ የሚገነባ ጂፕስ ዋን ደረጃውን የጠበቀ ሁለገብ አዳራሽ ለመስራት በእቅድ ላይ እንገኛለን። አራተኛ ደወል ቤት እንግዲህ ደወሉ ቀደም ሲል በጦርነት ምክንያት ተሰንጥቆ አሁን በዚሁ አካባቢ ነው የሚገኘው። የእሱኑ አይነት ጣሊያን ሀገር ስለተሰራ ከዚ የሚመጡትን አነጋግረን ደወሉ ብቻ ስድስት መቶ ሺህ ብር እንደሚፈጅ ተገምቷል። ይሄኛው አገልግሎት ስለማይሰጥ ማለት ነው እንግዲህ ከነ ደወል ቤቱ አንድ ላይ ተደምሮ ወደፊት ዝርዝሩን በዚህ አካባቢ ሁሉ ሰው እንዲያዩ እንለጥፋለን በአውደ ምሕረቱ ላይ። ይህም ሌላ ዕውቀት ስራ ነው። አራተኛ አምስተኛ፣ በአውደ ምሕረት መሰብሰቢያ ከነ መቀመጫው እና ሌሎችን በርካታ ስራዎች መስራት ስለሚጠበቅብን በዚህ ስራ ላይ የአዲስ አበባው ኮሚቴም ሆነ እዚህ የሚገኘው ኮሚቴ ዲዛይን ነድፎ እየተንቀሳቀሰ ስለሚገኝ እናንተ ምዕመናኑና ካህናቱ ካህናቱ በማስተባበር በመተባበር ምእመናኑ ደግሞ ሁለንተናዊ በሆነ በመልኩ ከጎናችን በመቆምና ይህ ስራ እስከ ፍጻሜ ደርሶ ለቤተ እግዚአብሔሩ አገልግሎት እስከሚውል ድረስ ከጎናችን እንዳትለዩ በኃያሉ አምላክ በመድኃኒዓለም ስም ጥሪ አስተላለፋለሁ።